እግዚአብሔር ዘላለማዊ አባት እና አምላኬ ሆይ አሳ ከውሃ ወጥቶ በህይወት እንደማይቆይ ለደቂቃ እንኳን በህይወት እንደማይኖር፣ እግዚአብሔር ሆይ እኛ ያላንተ ባዶ ነን። እግዚአብሔር ሆይ እኛ ያላንተ ምንም ነን። የሰራዊት ቅዱስ እግዚአብሔር አንተ ከኛ ጋር አሁን አሜን። በእውነት ለደቂቃ እንኳን ከኛ አትለይ። አሜን። እግዚአብሔር አባትና አምላኬ ሆይ ለሰከንዶች እንኳን ከኛ አትለይ። አሜን። እግዚአብሔር ሆይ እንድናደምጥ እግዚአብሔር አባትና አምላኬ ሆይ ሀሳብህን እንድንረዳ ጌታ ሆይ ለእኛ ያለህን ፈቃድ በእኛ ላይ ያለህን ዓላማ እንድናስተውል ጌታ አባትና አምላኬ ሆይ ልቦቻችንን እንድትከፍት እግዚአብሔር ሆይ ማስተዋልን እንድትሰጠን እኔ ማጸንል። አሜን። እግዚአብሔር ዘላለማዊ አባትና አምላኬ ሆይ በቃል ልክ እንደተባለ የጥበብ ሁሉ መጀመሪያ አንተን መፍራት ነውና፣ እግዚአብሔር አባትና አምላኬ ሆይ አንተን በመፍራት ጥበብ እንድትወርሰን እግዚአብሔር አባትና አምላኬ ሆይ ሁሉም ብናደርግ በፊትህ ስንቀርብ በክብር እንድንንቀጠቀጥ፣ እግዚአብሔር አባትና አምላኬ ሆይ እንደሚገባ ክብርህን እየሰጠልን፣ እግዚአብሔር ሆይ እንደሚገባህ እየሰገድንልን፣ እግዚአብሔር አባትና አምላኬ ሆይ እንደሚገባህ እያመለክን መኖር እንድንችል በጸጋህ አበርታን። አሜን። እግዚአብሔር አባትና አምላኬ እውነት ነው፣ የተደረገልን ብዙ ነው። እግዚአብሔር ሆይ በምስጋና አፋችንን እንድንከፍት፣ እግዚአብሔር ሆይ በፊትህ ዕለት ዕለት እንድንሰግድ ጌታ ሆይ አንተን እንድናመልክ አንተን እንድናከብር እግዚአብሔር ያደርክልን ብዙ ነው። እግዚአብሔር ሆይ በምድር ያልተደረገልን እንኳን ቢሆን ጌታ ሆይ የመስቀል ዋጋ ከሁሉ በላይ ነው። እግዚአብሔር ሆይ የመጨረሻውን ስጦታህን ልጅህን በመስጠት አሳይተህናል። የመጨረሻ የፍቅርህን ጥግ በመስቀል አሳይተህናል። ጌታ ሆይ ስለተደረገልን እናመሰግናለን። አሜን። በእውነት ቃላት እንደሚያሰል እግዚአብሔር ሆይ ቃላት በዓለም ላይ ያለው ውብ ቃላት እንኳን ቢከማጭ ጌታ ሆይ ያንተን ክብር እንደማይገልጥ ጌታ ሆይ ምስጋናችንን እንደማይገልጥ እናውቃለን። እግዚአብሔር አባትና አምላኪ ሆይ ይኸው ዛሬ ራሳችንን መሥዋዕት አድርገን አቅርበናል፣ በኢየሱስ ክርስቶስ ስም ተቀበለን። አሜን። እግዚአብሔር አባትና አምላኪ ሆይ በዚህ ስፍራ ተገኝተናል፣ ተናገረን። ጌታ ሆይ እንደ ማርያም ከእግሮች ስር ነን፣ የወደድከውን በለን። አሜን። እግዚአብሔር ሆይ እኛም እንድናደምጥ ልቦቻችን ተከፍቶ እንድናዳምጥ እግዚአብሔር ሆይ ሀሳብህን እንድንረዳ ጌታ ሆይ እርምጃችንን ከአንተ ጋር እንድናደርግ እንድትረዳን ይማጸናል አሜን እግዚአብሔር ሆይ በዚህ ጉባኤ የተሰበሰበ ልጆችህን ሁሉ አንተ ባርከን አሜን እግዚአብሔር አባትና አምላኪ ሆይ በሚያስፈልገን መንገድ ጌታ ሆይ አንተ ልናየ በወደድ ነው መንገድ በኢየሱስ ስም ፊትህን አሳየን አሜን እግዚአብሔር አባትና አምላኪ ያዘነሽ ነፍስ ቢኑትኖር በኢየሱስ ስም ትጽናና። አሜን። እግዚአብሔር ሆይ ያጣሽ ነፍስ ብትኖር በኢየሱስ ስም በበረከት ትሙላ። አሜን። እግዚአብሔር ዘላለማዊ አባትና አምላኪ ሆይ በእውነት የታመመች ነፍስ ብትኖር በጌታ በኢየሱስ ክርስቶስ ስም በእጆች ትዳሰስ። አሜን። ጌታ ሆይ ሕመም ደዌ ከዚህ ስፍራ እስከወዲያኛው ነቅሎ ይውጣ። አሜን። ጌታ ሆይ አንተን እንዳናደምጥ እርምጃችንን ካንተ ጋር እንዳናደርግ ጌታ አባትና አምላኬ ሆይ አብርሃምን ከስፍራ ውጣ ስትለው ጌታ ሆይ አንዳች ነገር ሳይናገር በእውነት አምኖ እንደተከተለ እኛም አንተን አምነን እንዳንከተል የሚያደርገን ክፉ ሁሉ በጌታ በኢየሱስ ክርስቶስ ስም ወደ ጥልቆ የተጣለ ይሁን። አሜን። ጌታ ሆይ አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት ተብሎ ልክ እንደተጻፈ እግዚአብሔር ሆይ እምነታችንን አንተ እንድታድስ የሰራዊት ቅዱስ እግዚአብሔር ሆይ አለማመናችንን አንተ እንድትታደግ ነው። ማጽናናት በፊትህ በእምነት እንድታድግ በእውነት ታደርግልናለህና እናመሰግናለን። አሜን። በእውነት አድርገህልናልና እናመሰግናለን። አሜን። ስለ ተሰጠን እናመሰግናለን። አሜን። ስላልተሰጠን እናመሰግናለን። አሜን። ስለተወሰደብን እናመሰግናለን። አሜን። ክብር ለአንተ ብቻ ይሁን እግዚአብሔር አባትና አምላክ ይሁን። በፊትህ ደግሞ ቃልህን ልታካፍል የወጣች ጌታችንን በጌታ በኢየሱስ ክርስቶስ ደም እንድትሸፍናት እኔ ማጸና አሜን። ኃጢአት፣ በደል፣ መተላለፋ ሁሉ በኢየሱስ ደም የታጠበ ይሁን አሜን። እግዚአብሔር ሆይ በዚህ ስፍራ ልታገለግለን ስትቆ የሰራዊት ቅዱስ እግዚአብሔር ሆይ አንተ ክብር ሞገስ እንድትሆናት ነው የማጸናለ፣ አሜን። እግዚአብሔር ሆይ ካንተ የሆነውን ያለ መከልከል እንድታስተላልፍ እግዚአብሔር ሆይ ሀሳብህን እንድትገልጥ ጌታ ሆይ ለእኛ ያለህን መልእክት በእውነት ያለ መሸራረፍ እንድታካፍለን እግዚአብሔር አባትና አምላክ ሆይ ከእሷ የሆነ አንዳች እንዳይወጣን ይጸልያለን፣ አሜን። ጌታ ሆይ ቤቷን ባርክ፣ ልጆቿን ባርክ። እግዚአብሔር ሆይ ዘመኗን ሁሉ አንተን በማገልገል እንድትኖር አንተ ጸጋህን አብዛልን። እግዚአብሔር ሆይ እኛም ደግሞ አይኖቻችን ተከፍተው አንተን ይሁን። በኢየሱስ ስም ሰው አይተን አንቀደስም፣ በኢየሱስ ስም ሰው አይተን አንቀየርም። በኢየሱስ ክርስቶስ ስም የምትቀይረውን አንተን ማየት ይሁንልን። አሜን። ጌታ ሆይ ዛሬ በዚህ ስፍራ ተገናኘን፣ በእውነት አትለፍብን። ጌታ ሆይ መተን ሳናገኘህ ደክመን እንዳንወጣ እግዚአብሔር አባትና አምላኬ ሆይ በዚህ ስፍራ የተገኘን ሁላችን በኢየሱስ ክርስቶስ ስም አትለፍብን። እግዚአብሔር ሆይ መተናል፣ እናግኝ በፈለግነው መንገድ እንድትገናኘን ጌታ ሆይ ቃልህን ለጆሯችን ሹክ እንድትለን ማጸናለን። ደግሞም በተሰጠን ቃል መኖር እንድንችል ጸጋህን አበርተህ አብዛለን። እግዚአብሔር ሆይ በእውነት ሰብከን፣ የተጣልን ዘምረን፣ የተጣልን ሰምተን የተጣልን እንዳንሆን እግዚአብሔር አባትና አምላክ ሆይ፣ በክብር ስትገለጥ ጌታ ሆይ፣ በደመና ተነጥቀው የሚቀበሉ ልጆች እንድታደርገን እንማጸናለን። አሜን። ምጽዓትን ማፋጠን ይሆንልንታዌ። አሜን። ማራራታ ኢየሱስ ሆይ ቶሎ ናለን። እግዚአብሔር ሆይ ስለረዳህ እናመሰግናል። የቀረ ጊዜና ሰዓታችንን ሁሉ ለታመኑት እጆች ሀደር አሳልፈን እንሰጣለን። አሜን። ነገር በጉዞአችን ሁሉ አንተ ከፊታችን ቅደም። ለሁሉ ተባረክ። በያው ልጅ በኢየሱስ ክርስቶስ ስም አሜን።